ያ አላህ ያ አላህ ደስ ሲል እያያችሁ ነው። ባቄላው እንግዲህ መስከረም ላይ እንገኛለን። አሁን በኢትዮጵያ ገጠር ሂጂ ብታው እንዴት ደስ እንደሚል ይሄ ምን ይባላል? እስኪ የምታውቁ በጣም ነው አላህ የሚያምረው።

ይሄዳል ወይ፣ ደስ ሲል የናፈቃችሁ እንግዲህ የጎበኛችሁ፣ ጎብኝ ጎብኙ። ይሄን ቪዲዮ ላይክ ሳታደርጉ ደግሞ እንዳትጎበኙ።

ዛ ደግሞ የሆነ ምንጭ አለ ማለት ነው። እዚጋ ነው ምን ቀዳው እና በጣም ነው የሚያስፈራራ ማለት ነው፣ ቦታ ራሱ ማለት እኔ እዚህ መጥቻ ላቅም ቆየው ልዩ ቦታ

ብቻ እዩ፣ አረንጓዴ ማሻአላህ ተባረከላ። ወላ ራሱ በጣም ነው የሚናፍቀው። ና የሀገራችን አረንጓዴ እያያችሁ ነው። እህሉ ምናምን፣ ባቄላ፣ ሴንዲያው አዳ አበቤው አተሩ ሀገሩ እና በጣም ነው የሚያምረው። ማሻአላህ ያው እንግዲህ እያያችሁ ተመሰጡ። ወይኔ ሀገሬ ወይኔ ሀገሬ ስታምር እያላችሁ አረቦቹ ማያታቃላቸው አደልኛን ሀገር የምድር ገነት ነው የሚሉት። አየሩ ተስማሚ ሀገሮ፣ እንደዚህ አረንጓዴው ደስ የሚል እና ስብሀንላህ ሀገራችን ማሻአላህ እኛ ስላላወቅንበት ሊሆን ይችላል እንጂ የእውነትም የምድር ገነት ነው። እንግዲህ በጣም ነው የሚያምረው፣ እንደምታዩት እዛ ጋ ያለው አደያ በቤራሱ ራሱ በጣም ነው የሚያምረው። በጣም ያምራል ሳሩ እህሉ አየሩ በጣም ደስ የሚል ስሜት አለው። እንደ እያያችሁ በጣም ደስ ይላል። ይሄው ለናንተ ለማሳየት ብዬ እናንተ ሰብስክራይብ አድርጉ ለቻናሌ፣ ቤተሰቡ ኑ አበረታቱኝ። እናንተ ለማሳየት ብዬ ገጠር ሄጄ ይሄው ለናንተ እየቀረጽኩ ያለሁት ማለት ነው። እያያችሁ ልኝ ነው፣ በጣም ነው የሚያምረው ሀገራችንን ሰላም ያለ ያድርግልን። ደዋ አድርጉ። ሀገራችን ትንሽ ደግሞ የሰላም ሁኔታ ጥሩ አይደለም። ደዋ አድርጉ። ሀገራችን ሰላም ይሁንልን፣ ሕዝባችን ሰላም ይሁን። ደዋ ያስፈልጋል። እና እንደምታዩት እንግዲህ እህሉ አዝመራው በጣም ነው የሚያምረው። ማሻአላህ ማሻአላህ። ለአስር አመት ከዛ በላይ አረብ ሀገር ሆናችሁ ሀገራችሁ ለናፈቃችሁ እንግዲህ ለእናንተ ስለ የከፈልኩት መስዋእትነት ገጠር ሂጄ በዚህ መልኩ እየገረስኩላችሁ እንግዲህ እዩ ብዬ ማለት ነው። እዩት እስኪ በጣም ነው እንግዲህ የሚያምረው ሁሉም ነገር ና። ያው ተመሰጡበት። በነፃ ላይክ ብቻ ነው ከእናንተ የሚፈለገው። ላይክ አድርጉት፣ ሼራ አድርጉት።